የኢትዮጵያው የዘፋኞች ንጉስ ቴዲ አፍሮ ጌታን ተከፈለ። የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል እሱ ከአምላኩ ጋር መዝሙሩንም አሁን አላሰማ ቴዲ አፍሮ የሚባል ዘፋኝ አለ። ናፍቃኑ ነጭ ያስረገጠው የቴዲ አፍሮ በቸርች ውስጥ መታየት፣ በመጨረሻም ተወዳጁ ድምፃዊ ቴዲ አፍሮ ጌታን ተቀበለ። በቪዲዮ ላይ የምትመለከቱት የፓስተርም ቴዲን እንዴት ወደ ቸርቹ አመጣው? ቴዲስ በዚያ ስፍራ እንዴት ተገኘ? በአሁኑ ሰዓት የበርካቶች ጥያቄ ሆኗል። በዙሪያም መረጃዎችን እንለውጣለን። አሳለፍነው ሳምንት ቅዳሜና እሁድ በርካታ ሰርጎች በአዲስ አበባ ተካሂደዋል። አንደኛው ሰርግ ግን እጅግ ከፍተኛ ጥበቃ የተደረገበት እንደሆነ ሰምተናል። ይሄ ሰርግ የማን ነው? የማን ይመስላችኋል? የድምጻዊት እና የተዋናይት ሳያት ደምሴ ጋብቻ ነው። በዚህ ሰርግ ላይ የኢቢኤስ ጋዜጠኛ አሉላ ገዙና መልክ ቁመናም ሟልቶ የሰጣት ጸባይ ሰናይ ብዙ ወንዶች የኔ በሆነች ብሎ የሚመኘዋ ታዋቂዋና ና ተወዳጅዋ ተዋናይት እንዲሁም ድምፅ የሆነችው ሳያት ደምሴ በመጨረሻም ልትሞሸር ነው። ይህ ጉዳይ ምን ያህል እውነት ነው? ማንን ሆን የምታገባው ስለሚለው መረጃዎችን ሰጣችኋለሁ። ኮ ዛሬ በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ለመድረስ የሚገባን ሰዎች አልነበርንም እኮ ትርፍ ሕይወት ነው እኮ እየኖርን ያለ ነው እኛ። ጓደኛዬ እና ወንድሜ ለማ መገርሳ በመጨረሻም ከረጅም ጊዜ የጥና ድመት ጨዋታ በኋላ የቀድሞው የኦሮሚያ ክልል ፕሬዚዳንት በመሆኑ ያገለገሉት አቶ ለማ መገርሳ በጠቅላዩ የአብረን ስራ ጥያቄ ቀረበላቸው። በዚህም ኦቦ ሽመልስ አብዲሳ ስጋት ውስጥ የገቡ ሲሆን በጣም ያስገረመኝና ያስደንቀኝ የለማ ወደ ሀገር ገብቶ ከአመራሩ ጋር ለመስራት ያስቀመጡት ቅድመ ሁኔታ ነው። እሱ ምን ይላል? በጋራ እንመለከተዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቁ እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ አንድ ቲያትር ላይ ዝንጀሮ የሰራው ያለ ምንም ሜካፕ ፍልፍሉ ፍጥነት ግን ቆይ እስኪ እናደምታችሁ። እንስሳት ጉባኤ ነው በዚሁ ግባ ሚሰሩ ግን የተመታ ነው። እንግዲህ የህፃናት ፊልም እየሰሩ የእንስሳት ጉባኤ ነው እና ሌሎቹ ፊታቸው ማስክ ተሰርቶላቸዋል። አንተ ማስክ አያስፈልግም፣ እንደዚሁም ግባ ብሎ አስገቡት። ስለመጣ በጣም አሪፍ ነው። በራሱ ላይ መቀለል ነው ትልቁ ነገር። ዝንጄን እናመሰግናለን። በተለይም በተለይ ለእናቱ ለወይዘሮ ብዙ ኩዝ፣ ነፍሳቸው የሚማር በጣም ነው ማመስገን ያለብት ለምን ያው ሳይፈሩ ነፍሶ አይማርም ወይዘሮ ጉዙ ጉዝ እናቱን አደንቃችኋለ ለምን ይባላል ይሄን ፊት እያዩ አጥብቶ ማሳደጋቸው የኢትዮጵያ ኮሚዲ በነፍልፍሉ ጊዜ ታሪክ ሆኖ ቀረ። እኔ ምለው ግን በቃ ቆሙት ማለት ነው ስራውን። ኢትዮጵያ ውስጥ አሁን ካሉት ከቲክቶከሮች ውጭ ፈኒ ድራማ ይዘት ያለው ስራ ከቀን ወደ ቀን እየተዳከመ ነው። ለነገሩ ኑሮ ራሱ ፈኒ ሆኖብን አለካ። የምን ፈኒ ነው ደግሞ። እንደዚህ አይነት በጣም ሞራል የሌለው ደካማ ሰዎች ሲሉ ጋር መናገር ከባድ ነው፣ ሞራል ስለሌላችሁ የመረቀ መስሏቸውን ያጨበጨቡት የዘመናችን ባለስልጣናት ለነገሩ በዚያ ስፍራ ላይ ለመቆየት አንዱ መለኪያ አጨብጫቦ ነው። አስተውላችሁ ከሆነ በሀገራችን ፓርላማ ውስጥ ከጥቂቶች የህዝብን ጥያቄ ለመንግስት ከሚያቀርቡት ውጭ አብዛኛው ማሟዊ መስል እያጨበጨበ ይገባል። በመሀል እንቅልፉን ለጥጦ ሲጨርስ ምን እንደተባለ እንኳን ሲያውቅ ብንን ብሎ አጨብጭቦ ይወጣል። ለስሙ እኮ የህዝብ ተወካዮች ምክር ቤት አባላቶች ናቸው። እራሱን መወከል ያልቻለ እንዴት ህዝብን ይወክላል? ነገሩ እንደው ሰላም ሲሰማ ስላንቺ በ1985 የተወለድ፣ በቀደም እኮ ነው። 85 ስንት አመትሽ ነው አሁን ሰላምዬ መቼም ድምር አይችሉም ብለች ኗ። ያው መደመር ባንችል እንኳን ካልኩሌተር ላይ ገብተን እናባዘዋለን። ያንችን እድሜማ የተወለደችው በ1985 እንደተናገረችው ሰይፉ አሁን ስንት አመትሽ ነው ይላታል። 2015 ላይ የተደረገ ኢንተርቪው ነው። ሲቀነስ 2015 ስንት ይመጣል? 30 እሷ ስንታለች? 24 ስድስቱ ምንበላው ወገን 24 ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጆን ዳንኤል ከእስር እንዲፈቱ መወሰኑ ተሰማ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎትም ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ደግሞ ጆን ዳንኤልም በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ መሰጠቱ ተሰምቷል። በመጨረሻም ከፕሌን ላይ ውረዱ አንወርድም በሚል ሌላም ፖለቲካ ተጨማምሮበት ክስ ተመስርቶባቸው የነበሩት እነ ጆን ዳንኤል ፍርድ ቤቱ መጨረሻም እስካሁን በስር ያሳለፉት ጊዜ በቃል ማለት ከስር እንዲፈቱ ብይን ሰጥቷል። በስር ላይ የነበራቸው ወንድሞቼ፣ እናቶቼ እንኳን ለቤታችሁ በሰላም አበቃችሁ እያልኩ ኮሜታተሮች ግን ነፍሳችሁ አይማርም አንዱም የሚል ጥሩ ነው። ጆን ዳንኤል ከዚህ በኋላ አይደለም ፕሌን ሊሳፈር ስልኩን ተሳስቶ ኤርፕሌን ሙር ላይ አድርጎም አረ እንግዶች ናችሁ እናንተስ። ያኮ ዛሬ በእውነት በእውነት የኢትዮጵያ ንጹህ የኢትዮጵያ እናቶች ጸሎት አቆሞን ነው እንጂ ዛሬ ላይ መድረስ የሚገባን ሰዎች አልነበርንም እኮ። ትርፍ ህይወት ነው እኮ እየኖርን ያለነኝ። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው። ምንድን ነው የሚያጣላን? ምንድን ነው የሚያቀያይመን? እዚህ ሀገር ላይ ሊያጣላ የሚችለው ቢሆን ወይ ገንዘብ ነው የሚያጋድለው ስልጣን ነው። ስልጣን ተራ መሆኑንም እኛን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን አቶ ለማ መገርሳ ከጠቅላዩ የቀረበላቸው የአብረን ስራ ጥያቄ ብዙዎችን ቢያስደስትም የአቶ ለማ መገርሳ አቋም ግን በጣም ነበር ያስገርመኝ። ለማ በአንድ ወቅት የኦሮሚያ ክልል ፕሬዚዳንት፣ አስቀጥሎም የኢፌዴሪ መከላከያ ሰራዊት አመራር በመሆን በበርካታ የስልጣንና የአመራር ቦታን በመዘወር ረጅም ዓመታትን ያስቆጠረ የጠገበ የስራ ልምድ ያላቸው የሀገራችን ፖለቲከኛ ሰው ናቸው። ለማ ከሌሎች ፖለቲከኞች ግን የሚለያቸው አንድ ነገር አለ። ብዙዎች በስልጣን ሲመጣባቸው ለህዝብ ሳይራሩ መንገዳቸው ውስጥ የገባኑ ሙሉ እንደ ሎደር መኪና እየጨፈላለቁ ይጥላሉ። ለማ ግን ከዚህ እሳቤ የመውጣት ሰው በሰውነቱ ሊከበር በብሄሩ ሊመረጥ አይገባውም። የመረጠን ህዝብ ነው፣ የሚወርደንም ህዝብ ነው። ስለሆነም ለሚያልፍ ስልጣን የፖለቲካ ሴራን አልሰራም በማለት ፊት ለፊት የተቃወሙ ጀግና ሰው ናቸው። ታዲያ ከጠቅላዩ ጋር በአንድ ወቅት እጅግ በጣም የሚቀራረቡ የልብ ወዳጆች እንዳልነበሩ ዛሬ በዚህ የፖለቲካ አስተሳሰባቸው ምክንያት ተሰዳጅ ሆነው ከወጡ እነሆ አመታትን አስቆጥረዋል። ይህንን ተከትሎም ከውስጥ በወጡ መረጃዎች ጠቅላዩ ዓላማ እንዲህ አብረን ስራ ጥያቄን እያቀረቡ ይታያል። ድህነት ጓደኛዬ እና ወንድሜ ለማ መገርሳ የአዲስ አበባን ዴሞግራፊ ቀይራለሁ በሚል ምክንያት ነዋሪው ተፈነቃቅሎ ወደ ዳር ተጥሏል። እየም ልቡን ሰባብሮታል። ለምን ልማቱ እነሱን አለማከለም ሲሉ አቶ ለማ መገርሳ ተናገሩ። ጠቅላዩ ምንም ለለማ የአብረን ስራ ጥያቄ ቢያቀርቡም ለማ ዳግም አብሮ ለመስራት ይህንን ቅድመ ሁኔታዎች አስቀምጧል። በመጀመሪያ በህዝብ ውስጥ የብሔር ቁርሾ ተፈጥሯል። አብዛኛው ሰው ኢትዮጵያንን ከማለት ሃሳብ ወጥቶ በብሔሩ እንዲመካ ተደርጓል። ይህ የተዛባነ መመለካከት እንዲፈጠር ያደርገው የፖለቲካው ስነ ምህዳር ነው። የእኛ የኛ ማለት ስለበዛ ነው ስለሆነም በቢሮዎች መካከል እኩልነት ካልተረጋገጠ አብሬ አልሰራም በመቀጠል በአማራ ክልል ብሎም በትግራይ ክልል የብዙ ኢትዮጵያውያን ወንድሞች እናቶች ህይወት ተቀጥፏል ይህም በህዝቡ ውስጥ የማይሸር ጠባሳን ጥሎ አልፏል ስለሆነም በአማራ ያለው የህዝብ ሰቆቃ በትግራይ ያለው እናቶችን ባብሶ ተገቢውን ካሳክሶ ቁስሉ ሊድን ካልሆነ በቀር እግሬን አላነሳ ማለታቸው በህዝቡ በእጅጉ አስደስቷል እውን ለማ ያሉት ይደረግላቸውን የአሁን ሰዓት የበርካቶች ጥያቄ ሆኗል ቴዲ አፍሮ መልእክትና የንስሐ ጥሪ ለማቅረብ ነው። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አድርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። ቴዲ አፍሮ ቢባል ዘፋኛላ። እውነቴ ነው ምላችሁ። 2018 ተመለስ ወደ ጌታ ናይ በለው ይለኛል ወዲያ ሌሊት አካባቢ ነው ስጸልይ አየሁት። ኢየሱስ ጌታ ነው። በመጨረሻም ተወዳጁ ሀገራችን አርቲስት ቴዲ አፍሮ ጌታን ተቀበለ የሚሉ ዜናዎች የሶሻል ሚዲያውን ሽፋን ተቆጣጥረውታል። ብዙዎቻችሁ እንደምታውቁት ቴዲ በኦርቶዶክስ ሃይማኖቱ የማይደራደር ጀግና፣ ባለምጡቅ አእምሮ እንቁ ልጃችን ሲሆን በቅርቡም ከዘፈንወቱ መውጣት በቅድስና ለመላለስ መንገዱን ጀምሯል። ይህንን የተመለከቱ እነ ዘርፌን ና በጋሻውን ብሎም ተዋናይ ሸዋ ፈራውና ማስተዋሎ እንደሰንን በገንዘብ ማጥመድ የለመዱ እጆች ለቴዲ አፍሮ ያቀረቡት ገንዘብ ተቀባይነትን ስላላገኘ ይነገርም ስላሸማቀቃቸው ቸው ነብይነን የሚሉት ፓስተርንን የሚሉት ሁሉ ተገልብጠ መውጣት በህልሜ ጌታ አሳይቶኛል። ቴዲ ወደ ቸርች ሲመጣ ማለት ጌታ ያላላቸውን ብሎኛል ማለት እንደለመዱት ጥንቁላቸውና ያሰትን ቤታቸውን በአርቲስቱ ላይ ከፍቶበታል። ይህ ምንን ያሳየናል? የምናፍቀኑ አንዱ መገለጫ ውሸታምነት ሲሆን እናውቃለን የሰው ችግር እንዳለባቸው ነገር ግን በወንጌል ቃል እንጂ ባሰትን ቤትና ትምህርት ነፍሳትን ለማደን መሞከር አላዋቂነት ነው። ይሰማል ሉተሮያን ስለሆነም እባካችሁ አትሸንግሎ፣ የመጨረሻው መልእክቴ ነው ተገኝ ነው። ባሳለፍነው ሳምንት ቅዳሜና እሁድ በርካታ ሰርጎች በአዲስ አበባ ተካሂደዋል። አንደኛው ሰርግ ግን እጅግ ከፍተኛ ጥበቃ የተደረገበት እንደሆነ ሰምተናል። ይሄ ሰርግ የማን ነው? የማን ይመስላቸዋል? የድምጻዊትና የተዋናይት ሳያት ደምሴ ብቻ ነው። በዚህ ሰርግ ላይ የኢቢኤስ ጋዜጠኛ ሉላ ገዙና መልክን ከቁመና ሙዋልቶ የሰጣት በጽቡ እና በእርጋቷም የተነሳ በመጽሐፍ የተቀመጠችውን ዋጋዋም ከቀይ እንቁ የሚልቀውን ልቧማ ሴት ሳያት ደምሴ ናት። ሲበዛ ልባም እንደ ሌሎቹ ልታይ ልታይ የማትል በዝምታ ውስጥ ግን ስራዋ ተናግሮ ማሸነፍ የምትችል ጀግና የዘመኔ እንቁ ሴት ናት። ብዙዎቻችሁ እንደምታውቁት ታዲያ ሳያት ያለትዳር ለረጅም አመታቶች ብትቆይም በመጨረሻም ግን ውሃ ጣጫ ልታገኝ ይችላለች። ሳያትን የማረከ ልቧን ያሸነፈው ይሰው ኑሮን በሀገር አሜሪካ ዋሽንግተን ዲሲ ያደረገ እንደነበረም የታወቀ ሲሆን በአርት ስራ ውስጥ እንዲሁም በተለያዩ ቢዝነሶች ውስጥ ተሰማርቶ የሚገኝ ቱጃር የልጅ ባለ ሀብት ነው። የወጣትም በአካባቢው ነዋሪው በደግነቱ ና በጸበዩ የተመሰከረለት እንደሆነ የተገለጸ ሲሆን በቅርቡም ከሳያት ጋር በአዲስ አበባ ደማቅ ሰርግ ለማድረግ ናቅደዋል። ሳያት ይህን ዜና ስለሰማው ስለ አንቺ እኔ በጣም ደስ ብሎኛል፣ ፈጣሪ አምላክ ፍጻሜውን ያሳምርልሽ የመጨረሻው መልእክት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለስቻና አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ባላችሁበት ወታሉ ክፍሴነካችሁ በሰላም መቻል በጤና ቆዩልኝ። ይመቻችሁ።